አማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር በተለያዩ ግንባሮች በዚህ ሰሞን ባደረገው አውደ ውጊያዎች ሁሉ ድል መቀዳጀቱ ተሰማ። ሰላም ጤና ይስጥልን፣ ውድ አድማጭና ተመልካቾቻችን በያላችሁበት የዓለም ዳርቻ ሁሉ ሰላም ለእናንተ ይሁን። ይህንና ሌሎችንም ዜናዎችን አጠናቅረን ይዘናል። እስከ ፍጻሜው አብራችን ቆዩ። የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ከሰም ክፍለ ጦር ተስፋ ብርጌድ የጠላትን ኃይል እየቀጠቀጠ እንደሆነ ተሰማም። በአፋር በኩል ወደ በርህት ለመግባት የሞከረው የብልጽግና ጦር በምራጅ ተካሾ የአርበኛው ተስፋ ገብረስላሴ ቃልኪል አስጠባቂዎች በራቸውን አስጠብቀው የጠላትን ኃይል አጭደው ከምረውታል የተባለው በዚህ አንድ ሳምንት ውስጥ በሁሉም ወረዶች ያለመቋረጥ ውጊያ ውስጥ የከረመው ግዙፉ ከሰም ክፍለ ጦር በሁሉም ብርጌዶች ጥምረት ድል መቀዳጀቱ ከሰም ሚዲያ ከስፍራው ለማረጋገጥ ችሏል። ከሰም ክፍለ ጦር በዚህ ሳምንት ጠላትን የገጠመበት ግንባሮች ተስፋ ገብረስላሴ ብርጌድ እስከ ዛሬዋ ቀን ድረስ ጠላትን እየቀጠቀጠው እንደሚገኝም ተገልጸዋል። ኃይለማርያም ማሞና አስማረ ዳኜ ጥምረት አሳግርት ላይም ጠላትን አጭደው ከምረውታል። ነበልባል ብርጌድ ጨሌ ላይ ጠላትን ዳግም እንዳይመለስ አድርጎ ቀጥቅጦታል ሲሉ የአማራ ብሔራዊ ኃይል የከሰም ክፍለ ጦር ሕዝብ ግንኙነት ኃላፊ የሆኑት ፋኖ ወርቁ ደርቤ ገልጸዋል። በእነዚህ ሁሉ ግንባሮች በአንድ ጊዜ የተከፈቱበት ምክንያት ለከሰም ክፍለ ጦር አዋጊዎች ግልጽ ነው ሲሉም አክለው ተናግረዋል። በተያያዘ ዜና በትናንቱ ዕለት በአማራ ብሔራዊ ኃይል ሸዋ ቀጠና ምክትል መሪ አርበኛ ኢሳያስ ደመቀ ሰባት ለሰባ ክፍለ ጦር አጼ ይኩኖ አምላክ ክፍለ ጦር አማራ ብሔራዊ ኃይል ወሎ ቤተ አምሃራም የጎፍ ክፍለ ጦር በተውጣጣ ኃይል ግሼ ከተማ ላይ መሽጎ የነበረው የብርሃኑ ጁላን ጦር ሲቀጠቅጠው ውሏል የተባለው በተጨማሪም አስቴ ጉማ ተራራ ክፍለጦር ደግሞ ከመኮይ ከተማና ከከሚሴ ከተማ ተጠራቅሞ ወደ ግሼ ለእገዛ ሊንቀሳቀስ የነበረው የጠላት ኃይል በመመከት አጋርነቱን አሳይተዋል። በዚህ አውደ ውጊያዎች ከፍተኛ ኪሳራን ያስተናገደው የጠላት ኃይል የወገን ብትር መቋቋም ያቃተው ጠላት የአማራ ሕዝብ ላይ ያለውን ጠላትነት ያስመሰከረ ሲሆን በዚህም የአርሶ አደሩን አንድ ቆርቆሮ ቤትና ሁለት ሳር ቤቶችን ከነቁም እንስሳቶችና ሙሉ የቤት ዕቃውም አውድሞ የጥላቻ ጥጉን አሳይተዋል። ጦርነቱም እስካሁን እንደቀጠለ ይገኛል ሲሉ የአማራ ፋኖ ብሔራዊ ኃይል ሸዋ ቀጠና ሰባት ለሰባ ክፍለ ጦር ሕዝብ ግንኙነት ኃላፊ ገልጸዋል። የተወደዳችሁና የተከብራችሁ አድማጭ ተመልካቾቻችን የያዝናቸው ዜናዎች እኝን ይመስሉ ነበርም ሰናይ ጊዜ ተመኘን